ዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልታል። ሣድስ ሰላም ሰላም ሰላም! እና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሣድስ ቤተሰቦቼ እንደምን አላችሁ? እንደምን እስቆያችሁልኝ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ሶስት የሆኑ መረጃዎችን ይዤላችኋለሁ። የመጀመሪያው ማርች 29 ላይ የታየችዋ ሶላር ክሊፕስ ነበረች። እንደምታውቁት የፀሐይ ግርዶሽ ከፊል የፀሐይ ግርዶች ናት። ከሷ በኋላ በዓለማችን በጣም ብዙ ነገሮች ይከሰታሉ ብለን ያስቀመጥኩላችሁት ዝግጅት ነበር። በሱ መሰረት አንደኛው በዓለማችን ላይ ከባድ ችግር ከሚያጋጥማቸው ምድሮች መካከል አንዷ ዋናዋ አሜሪካ ናት። አሜሪካንን ተመልክቶ ከማርች 29 በኋላ ጠብቁ ባልኳችሁ መሰረት የመጀመሪያው ነገር ትናንትናና ዛሬ አሜሪካ ውስጥ በጣም አደገኛ አደገኛ ቶርኔዶዎች በአንድ ጊዜ ብረስት ያደረጉት ሰዎችን ሁሉ እየገደሉ ነው ያሉት። እንደገናም ደግሞ በጣም ብዙ ውድመቶችን ይዘው እየመጡ ነው ያሉት እነዚህ ቶርኔዶዎች። አሜሪካ የመከራ ጊዜዋ ከሴፕቴምብር ከማርች 29 በኋላ እየጨመረ ይሄዳል። ይህን መሰረት አድርጎ አንደኛው እሱ ነው። እሱን በደንብ አድርጌ ያሳያችኋሉ። ከዛ ውጭ በአንድ ሺህ ዓመት አንዴ ደግማችሁ አሁን ስሙኝ ከዛ ሰሞኑ ታስታውሱኝ ያላችሁ በአንድ ሺህ ዓመት አንዴ የሚከናወን አደገኛ የጎርፍ አደጋ አሜሪካ ላይ እየመጣ ነው። በአንድ ሺህ ዓመት አንዴ ነው ያልኳችሁ። ያ ዋነኛው ምክንያቱ ምንድን ነው? አሁን ያለው ነባራዊ ይሄ ከስነፈለኮ አለም ጋር ተያይዞ የሚነገሩ ማናቸውም ነገሮች ሳይንቲፊክም ነው ስፕሪቹዋል ትንታኔ የሚሰጣቸው ነገሮች ናቸው። በአንድ ሺህ ዓመት አንዴ ነው አሜሪካ ያንን የጎርፍ አደጋ በኔክስት ዊክ የሚቀጥለው ሳምንት ውስጥ ታዩታላችሁ። ይሄን ሲሆን አስታውሱኝ። እሱን ቀጥ እነግራቸዋለሁ። በዚህ ፕሮግራሜ አንዱ እሱ ነው። ሁለተኛው ሰሞኑን ናሳ በመሬታችን ታችኛው ጥልቅ ክፍል ላይ የመሬታችን ሆድ እቃ ውስጥ ያሉ የሲኦል ክፍል ላይ አደገኛ ነገር ተከስቷል፣ ችግር ተፈጥሯል እያለ የነገረን ያለው ምንድን ነው፣ እሱ የሚለውን በአጭሩ አሳያቸዋለሁ። ሶስተኛው መረጃዬ በአለማችን ላይ ለቱሪስቶች በጣም አደገኛ የሚባሉ ሀያ አገራት ሊስቶች ወጥተዋል። በእነዚህ ሀያ አገራት ሊስቶች ውስጥ ሀገራችን ኢትዮጵያ አለች ወይ ነው የመጀመሪያው ጥያቄ። ከሌለች የለችም እናየዋለን። ካለች ግን ስንተኛ ደረጃ ላይ ነው? አሁን ባለው የ2025 አደገኛ ለቱሪስቶች የስጋት ሀገራት የሚባሉት መካከል አንዷ ሆና እች ተከስታለች። የተከስቱ ሀገራቶች ዝርዝር ወጥቷል። ያም በተመለከተ በደንብ በዚህ ፕሮግራሜ ላይ አሳያችኋለሁ። በዚህ ፕሮግራሜ ላይ በጣም ቆንጆ ቆይታዎች ኑራችሁ በመሸጋገር የተመለሰ እንገናኝ እውቀት ታላቁ እግዚአብሔርን ታከብራለች ውድ ቤተሰቦቼ ወደ መረጃዎች ልለፍ። ሳይንቲስቶች በመሬታችን ሆድቃ ክፍል ላይ በጣም አደገኛ ነገር እየተከሰተ ነው ብለው ነግረውናል። ይሄ ነገር ምንድነው? ባጭሩ ላሳያችሁ። በተለይ የናሳ ሪፖርት ነው። የኢነር ኮር ኮራችን አለ። የመሬት ሆድቃው ታችኛው፣ ከላይ ያለ ክረስት ነው፣ መሀል ላይ ያለ የማንትል ክፍል፣ ውስጡ ያለው ኮር ነው። በኮር ላይ ሁሉ ጊዜ እንደሚታወቀው ስፓይኒንግ አለ፣ መጦዝ አለ። ኮር የሚባለው ከፍተኛ የኤሌክትሪክ የሽክርክሪት ጡዘት ስላለው አሁን የምናየው ነው ኤሌክትሮ ማግኔቲክ ሞገዶች በጠቅላላ አሁን የከባቢ አየር የከባቢ ኔቸርን በጠቅላላ የሚጠብቁት እነዚህ አጠቃላይ በህዋ በዩኒቨርስታችን ላይ ከላይ ባለው የፀሐይ አሩርን ጨረሩን ሁሉ ነገር ሊከላከል ሊሰራ የሚችለው ማናቸውም ነገሮች በጠቅላላ ኤሌክትሮ ማግኔቲክ ሞገዶች ከመሬታችን ወጥቶ እነዚህ ትላልቅ አየር ላይ የምታየዋቸው ብዙ በጣም ብዙ ቁሳቁሶች በላይ የተቀመጡ ሳተላይቶች ሁሉ ሳይቀር እንዳይፈጠፈጡ እንዳይወድቁ ለማድረግ አውሮፕላን አየሩን ጠብቆ እንዲበር በጂኦ ሲንክሮናይዚንግ ቦታዎች ላይ በጠቅላላ የሚታዩ የሚከሰቱ ነገሮች ሁሉ ተጠብቀው ስርዓታቸውን ይዘው እንዲቀመጡ፣ የሰው ልጅም አሁን ባለው አናኗር ዘዴ በመሬት ላይ ተጣብቆ እንዲኖር ለማድረግ በመሬታችን የወድቃ ክፍል ላይ ኮር በሚባለው ክፍል የሚመረተው የኤሌክትሪክ ኃይል የሚሰራው ባናቸው ነገሮች ለዚህ ትልቅ ግብዓት እንደሆነ እናውቃለን። በየጊዜው ሳይንቲስቶች በዚህ ኮር በሚባለው ክፍል ላይ የሚከናውነው ነገር ይከታተላሉ። አደገኛ ነገሮች አከታትሉ ሊመጡ ስለሚችሉ ስጋታቸውን ይገልጻሉ። በዚህ መሰረት ናሳ ባወጣው ሪፖርት መሰረት በመሬታችን ወድቃ ክፍል ላይ አሁን ባለው ስፓይኒንግ የጡጠት ባህሪ መሰረት ከጊዜ ወደ ጊዜ ከፍተኛ ለውጥ ይዞ መጥቷል፣ አደገኛ ነገር ይዞ መጥቷል በማለት በግልጽ አሳይተዋል። ይህም በተመለከተ ኢነርኮር ሮቴሽን ኢዝ ኖት አዝ ኮንሰንት እኛ እንደምናውቀው አይደለም። አሁን ባለበት ደረጃ ኔቸሩ እየሆነ ያለው ግራይ መጋባት ነገር እንደፈጠረባቸው ሳይንቲስቶች እዛ ላይ ጨምረው እየገለጹ ነው። በተለይ በተለይ መሬታችን እንደሚታወቀው አሁን ካለንበት እኔ አሁን እዚጋር ከተቀመጥኩበት 3000 ማይልስ ወደ ታች ክፍል ላይ ነው ያለው። ይሄ ክፍል እዚህ ቦታ ላይ እንግዲህ ሶሊድ ስፊር ከሚባሉት መካከል አንዱ ክፍል ነው እንደ አይረን ኒኬል የሚባሉ ማዕድናት የተከመሩበት ቦታ ነው። በዚህ ላይ ደግሞ በተለይ ሲታይም ጨረቃችንን የሚያክል መጠን አለው ወይም ከጨረቃችን መጠነኛ መጠን ነው የሚያንሰው ይሄ ቦታ። እዚህ ቦታ ላይ እንደሚታወቀው ማግኔቲክ ፊልዱ በጠቅላላ የሚከሰተው እዚህ ቦታ ላይ ነው። ይሄ ቦታ ላይ አሁን ባለው እንዳልኳችሁ ከዚህ ቀደም የሚታዩ ሁሉንም የመሬት መናወጥ ጋር የተያያዙ የዳታ የዌቭ የሞገድ ባህርያት በጠቅላላ እንደገናም የመሬት ኮሮቴሽን የሚባለው የሚያመጣቸው ለውጦች ሞር ኮምፕሌክስ ዳይናሚክ የሆኑ ባህርያት ያላቸው ነገሮች በጠቅላላ አሁን ባለው ሁኔታ አደጋ ውስጥ ያለ ደረጃ ላይ እያየን ነው በሚል በግልጽ አሳይተውታል። ስለዚህ በተፈጥሮ አንዳንዴ አቅጣጫውን ይቀይራል የሽክርክሪት መጠኑ አንዳንዴ እንደገናም እሽክርክሪት መጠኑን ወደፊትና ፊትና ወደ ኋላ እያለ ይቀጥላል። አሁን ባለበት ግን የመቀዛቀዝ ባህሪው አስደንግጦናል በሚል ሳይንቲስቶች የተናገሩ ይገኛሉ። የዚህ ባህሪ ወይም በፊት የነበረውን ተፈጥሮ አለመጠበቁ ይሄ ኮር የሚያመጣው ብዙ ችግሮች አሉ ማለት ነው። ለምሳሌ አሁን የምታያቸው ሱናሚዎች፣ የመሬት መናወጦች፣ በመጨረሻው ዘመን ላይ መሬት መናወጥ በየስፍራው ይሆናል። ሱናሚዎች በየቦታው ይቀሰቀሳሉ። ቶርኔዶች፣ ከባድ ከባድ የመሬት መናወጦች ይከሰታሉ። ለምሳሌ ከሰሞኑ የቶክዮ መንግስት በግልጽ ያሳየው ነገር አለ። አሁን ቀጣይ በጃፓን የሚመጣ መሬት መናወጣ አለ። ይህ ሲሆን ትነግሩኛ ያላቸው ከዘጠኝ ነጥብ ስምንት በላይ ሬክተር ስኬል የሚለካ የመሬት መናወጥ በጃፓን ላይ ሀፕን እንደሚያደርግ ስጋታቸውን እየገለጹ ነው ያሉት። በዚህ መሬት መናወጥ፣ በነገራችን ላይ ጃፓን ካላት ኢኮኖሚ ግማሽ በግማሽ ኢኮኖሚዋን ታጣለች። ግማሽ በግማሽ እሱ ብቻ አይደለም። ከሦስት መቶ እስከ አራት መቶ ሺህ ሰው ሊፈጅ የሚችል የመሬት መናወጥ ስጋታችን ነው በሚል ጃፓን ይፋ አድርጋለች። ይህንንና መሰል ነገሮችን ደግሞ የናሳ ጥናት እንደሚያሳየው ከመሬታችን የኮር ሆድቃ ክፍል ላይ ካለ ለውጥ ጋር የሚያያዙ ችግሮች ናቸው ብሎ ይነግራል። ስለዚህ በመጨረሻዎቹ ዘመናት ላይ መሬት በኮር በሆድቃዋ ላይ ያላት የሽክርክሪት ኔቸር ላይ መዛባትና ቀውስ በመፈጠሩ የተነሳ ምታየዋቸው የአጠቃላይ የዌቭ የሞገዶች የከዚህ የኤሌክትሮማግኔቲክ ሞገዶች ብዙ ነገር መዛባት ተፈጥሮን ከምትቆጣጠሩት ውጪ እያደረገው ሊመጣ እንደሚችል ሪፖርቶቹ ያሳያሉ። ስለዚህ በመጨረሻዎቹ ዘመናት ላይ በየቦታው መሬት መናወጥ፣ በየቦታው ሱናሚዎች፣ በየቦታው መሬት እንደዚህ ተከሰተ ሲባል ዝም ብለው የሚመጡ አይደሉም፣ በሚል ናሳ በማስጠንቀቂያ የንግር ያለውን ነገር ልጠቁማችሁ ብዬ ነው። ፈርዘር ገብታችሁ ብዙ ንባብ አድርጉበት፣ ብዙ መረጃዎችን ታገኛላችሁ። ወደ ሁለተኛው መረጃ ልለፍ። ይሄም ጉዳይ በግልጽ የሚያሳየው አሁን በማርች 29 በኋላ ያለችው በተለይ ፀሐይ ግርዶሹ በኋላ አለማችን ላይ የተከሰቱ በፍጥነት እየተለዋወጡ ያሉ ነገሮችን በተመለከተ ባጭሩ የምነገራችሁ መረጃ ይሆናል። አሁንም አብራችሁን ቆዩ። አብይ ልማ ነ ክቡራትና ክቡራን ቤተሰቦች አሁንም ልቀጥልላችሁ ወደ ሁለተኛው መረጃ ነው ማልፈው። ከዚህ ቀደም በማርች 29 በኋላ በዓለማችን ላይ ከባድ ከባድ ነገሮች ሀፕን እያደረጉ ይቀጥላል ካሉ ስጋቶች መካከል አንደኛው የዓለምን ጦርነት የሚቀሰቅሱ የፖለቲካ አጀንዳዎች እየሰማን ነው ያለን። አውሮፓ በጦርነት ዝግጅት ላይ ራሷን ከመቼውም ጊዜ በላይ እያደራጀች ነው የምትገኘው። ሩሲያ አርጋ የማታውቀውን ነገር በታሪኳ 160 ሺህ ሰራዊት ቅጠሩልኝ ወይ ቅጥር ላውጣ ብላ ተናግራ አታውቅም። ለምንድን ነው ሩሲያ ያንን እያደረገች ያለችው? በደንብ መመልከት ያለባቸው ነገር ማየት አለባቸው። አሁን ሰሞኑን ፑቲን ይዞት የወጣው የኢኮኖሚ ፖሊሲ እንዳያችሁት ከፍተኛ ታሪፍ በየሀገራቱ ላይ ነው የከመረው። ይሄ ታሪፍ የዓለማችንን ዛሬ ዛሬ በዛሬ ዋለት እየሰማን ያለ ነው ዓለምን ለኢንፍሌሽን እያዘጋጀ ያለ የኢኮኖሚ ፖሊሲ ነው። የትራምፕ እያደረገ ያለው የቀውስነት የፖሊሲ የኢኮኖሚክ ፖሊሲ ነው ይዘው እየወጣ ያለው በግልጽ ነው እየተነገረ ያለው። ኢትዮጵያ ላይ እንዳያችሁት እንግዲህ አስር በመቶ ታሪፍ ነው የተጫነባት። ማንኛውም ነገር ከኢትዮጵያ ወደ አሜሪካ በሚገባበት በፊት ከሚጭነው ታሪፍ በላይ አስር በመቶ እንጀራ ጤፍ ከኢትዮጵያ ይዛችሁ አሁን ብትሄዱ ከዚህ በኋላ አስር በመቶ ልብስ የኢትዮጵያ በጣም ብዙ የባህል ልብሶች አሜሪካ ይጫናሉ። እነዚህ ልብሶች ላይ ቴን ፐርሰንት እየጨመርክ ነው ይዘህ እምትገባው አሜሪካ ውስጥ ማምረት የማትችላቸውን ነገሮች። አሁን የትራምፕ የፖሊሲ ቀውስነት ምንድ ነው? ታሪፍ ብዙ ቦታዎች ላይ ምንጭን ከሆነ ለምሳሌ አሁን ከህንድ ወደ 30 ፐርሰንት፣ አውሮፓ ህብረት ላይ ወደዛ በጣም ከፍታ ከፍተኛ ከፍተኛ ጭነት ነው እየጫነ ያለው። እነ ካናዳ ላይ ሌሎቹ ላይም ታሪፍ እየጫነ ይሄም ደግሞ በከፍተኛ ሁኔታ ዓለም ላይ ኢንፍሌሽን ይዞ እያክተለተለ እየመጣ ነው የሚገኘው። በጣም አደገኛ ነው ይሄ ነገር። ባይዞ የትሬድ ዋር እየፈጠረ ነው ያለው ቻይና ላይ እና አሁን በአሜሪካ መካከል ያለ የትሬድ ዋር የትሬድ ጦርነት ከማርች 29 በኋላ ነግሬያቸዋል። ማርች 29 ማለት በዓለማችን ታሪክ ላይ አደገኛ የፀሐይ ግርዶሽ ከሚባሉት መካከል አንዱ በታሪክ ተመዝግቦ ያለፈ ነው። ከዛ በኋላ የምታያቸው ነገሮች ሁሉ ለውጥ ያመጣሉ። ለምን ሲባል የዚህ ሶላር ኢክሊፕስ ላይ የሚመጣው ሞገዳዊ ለውጦች ፖለቲከኞቹን ጭንቅላታቸውን ሳይቀር ያጥወለውላቸዋል። መልካም ዜና ሊሰማ ከተፈለገ ጸሎት ይፈልጋል። መንፈሳዊ ነው። ጸሎት በሌለበት ስፍራ ላይ አጋንንቱ ዓለም የሰዎችን ማይንድ የሚያሽከረክርበት ጊዜ ስለሆነ ፖለቲከኛ ቁጡ የሆኑ ፖለቲከኞች ቁጡ የፖለቲካ ሲስተም ይዘው ይመጣሉ። መንፈሳዊ እርጋታ ያላቸው መንፈሳቸው መግዛት ይችላል። መንፈሳዊ እርጋታ ከሌለ ግን በጣም ብዙ ለውጥ ይዘው ይመጣል። ይህም ብቻ አይደለም፣ ተፈጥሮም በራሷ ብዙ ለውጦች ይዛ ትመጣለች። በፀሐያችን በጣም አስፈላጊ ስፍራዎች ላይ የሞገድ ለውጥ እየመጣ ስላለ ይሄ ሞገድ ለውጥ የሚያመጣቸው ኪሳራዎች ከባድ የሚባሉ ነገሮችን አግተልትሎ ይዞ እየመጣ ነው ያለው። በዚህ የተነሳ አሁን ለምሳሌ በተፈጥሮ አደጋ ብቻ ያኛው፣ በሌላ በደንብ አሳያቸዋለሁ። በተፈጥሮ አደጋ ላይ ብቻ ያለውን ነገር ብታዩት አሁን ባለው ሁኔታ አሜሪካን ሀገር ላይ ቶርኔዶ 30 40 ቶርኔዶ በአንድ ማታ ብዙ ነው አጥድሮ፣ ዛሬ ማታ አጥረግርጎ ያደረው በእኛ ማታ ማለት ነው፣ ዛሬ ቀን ነው አሜሪካ። ብዙ ጥፋት ነው እያመጣ ያለው አሁን በምነግራችሁ ደቂቃ ላይ ብዙ ቶርኔዶዎች አሜሪካን እየመታ ይገኛል። ቤቶች ፈራርሰዋል፣ ከፍተኛ ውድመቶች መጥተዋል። እሱ ብቻ አይደለም፣ ሰዎች እየሞቱ ነው። እነዚህ ቶርኔዶ ብቻ አይደሉም። ነግሬያቸዋለሁ ከማርች 29 በኋላ አሁን ቀጥ የሚቀጥለው ሳምንት ላይ ታዩታላችሁ። በአንድ ሺህ ዓመት አንዴ ሊከናወን የሚችል የጎርፍ አደጋ አሜሪካንን ይመታታል። ያልኳችሁ ምንድነው በአንድ ሺህ ዓመት ውስጥ ተከስቶ አያውቅም። አሁን ምላችሁ ከፍተኛ የከባቢ አየር ሙቀት ለውጦች አለማትን ወደ ዲስትራክሽን ይዘው እየመጡ ነው ያሉት። ይሄ በተለይ ከማርች 29 ላለጅ ከነበረችዋ የፀሐይ ግርዶሽ በኋላ ያለው ነገር በዓለማችን ታሪክ ላይ ከሚያስመዝግቡት ብዙ ለውጦች መካከል አንዱ ሆነው ይሆናል። ሌላኛው የጦርነት አደጋዎች በከፍተኛ ደረጃ አለማችን ላይ እየጨመሩ ነው ያሉት። አሁን ቀጥሎ ታዩታላችሁ። በኢራንና በአሜሪካ መካከል ያለው የጦርነት የመጨረሻ ማክሲማይዝ ያደረገው ነገር ትንሽ ክብሪት ብቻ ነው የምትፈልገው። አንዲት ክብሪት ነው የምትለኩሰው። ትናንት ከትናንት ወዲያ እስራኤል የሶሪያ ላይ ገብታ ድብደባ ስታደርግ እስራኤል ሰላም ስምምነት ብላ ይዛ የመጣችውን ከነ ሄዝቦላ ከነ ሁቲ ከጋዛ ጋር ያላትን ነገር መልሳ በጦርነት መልሶ ለማስተካከል የምትሄድበት ሂደት ከሰው አእምሮ ቁጥጥር ውጪ እየሆነ ያለ ነገር እንዳለ ትረዳላችሁ። ባይዘወይ አሁን ያለው ማናቸውም የፖለቲካ የሀገር ለውጦች ምንድን ነው ከሰው አእምሮ ቁጥጥር ውጪ ያለ ነገር ነው። ሁሉ ጊዜ እንደምላችሁ የሆነን የዓለምን ጉዳይ የሚዘውሩ አካላት መናፍስቶችም ሰዎችም የሰዎችም አእምሮች አሉ እነዚህ ሰዎችም ቢሆኑ በሲክሪት የሚሰሩ ናቸው አለምን ወደ ፈለጉት አቅጣጫ ይዞ ለመምጣት ጦርነት የሚደግሱ ጦርነትን ስፖንሰር የሚያደርጉ አካላት በትክክል የተመዘገበበት አለም ላይ ነው ያለ ነው እሱ ብቻ አይደለም በተፈጥሮ አደጋም የመጨረሻዎቹ ዘመናት ላይ ያለ ትግል ያለበት ጊዜ ላይ ነው ይህንን በሚቀጥለው ሳምንት ላይ በ በአንድ ሺህ ዓመት አንድ የሚከናወን የተፈጥሮ አደጋ የውሃ መጥለቅለቅ አደጋ ሲከሰት አስታውሱኝ። ሶስተኛው መረጃ ብቻ የጠቆሚያችሁ ፕሮግራሜን እደመድማለሁ። በዓለማችን አሁን በ2025 ከፍተኛ የቱሪዝም ቀውስ ያለባቸው ወይም ቱሪስቶች ላይ ስጋት የተባሉ ሀገራት በሊስት ወጥተዋል። እነዚህን ሀገራት ሊስቶቻቸውን እነግራቸዋለሁ። ተመልሼ እንገናኝ። እውቀት ታላቁ እግዚአብሔር ታከብራለች። ክቡራትና ክቡራን ቤተሰቦቼ እንግዲህ በዓለማችን ሀያ አደገኛ ለቱሪስቶች በጣም አደገኛ ይሁን በ2025 ሊስታቸው የወጡ ሀገራት ተሰምተዋል። ኢኮኖሚክ ታይምስ በተለይ የፎርድ መጽሔት አሁን በተለይ ዓለማችን ላይ ብዙ እየሰሩ ያሉ በዚህ ዙሪያ ላይ በቱሪስት በሰዎች ጉዞና መሰል ጉዳዮች ላይ እየሰሩ ያሉ ሀገራት በጠቅላላ እየወጡ ይገኛሉ። እና ከነዚህ ውስጥ ኢትዮጵያ ተካታለች ወይ የሚለውን ነገር በዚህ ፕሮግራሜ ላይ በደንብ አሳያቸዋለሁ። ከዛ ውጭ ግን በጣም ብዙዎቹ ያሉባቸውን ሀገራት ወይም ደግሞ አሁን አደገኛ የተባሉ ያሉ ሀገራትን ከስር ወደ ላይ በመጠኑ ላሳያችሁና እንሄድ። አንደኛዋ ከስር የተቀመጠችው ሀገር የመን ናት። የመን እንደሚታወቀው አሁን ባለው የሁቲ ጦርነትና በተለይ በመካከለኛው ምስራቅ ላይ ያለው ኮንፍሊክት የተነሳ በዓለማችን ለቱሪስቶች በጣም አደገኛ ሀገር ተብላ በሊስት ላይ ወጥታለች። ሌላኛው ሀገር ሶማሊያ ናት። ሶማሊያ እንደምታውቁት ከአልሻባብ ጋር ተያይዞ እንደገናም ደግሞ የአፍሪካ የጸጥታ አስከባሪ ሀገራትን በሶማሊያ ላይ ተገኝተው መስራት የሚፈልጉትን ነገር ለማስተነካከል የሶማሌው መንግስት እየሰራ ባለው ነገር የመጡ ችግሮች አሁንም ሀገሪቱን በፍጹም ወደ ሰላማዊ መልኩ አምጥቶ ለቱሪስቶች ስበት እንዲኖራት ማድረግ አልተቻለም። ሶማሊያም በዚህ ሊስት ውስጥ ተካታለች። ማሊ ሌላኛው ሀገር ናት። በማሊ ውስጥ በጣም አደገኛ የሚባሉ ከ12 ዓመት በላይ ያሉ ኮንፍሊክት እስካሁን ድረስ አለ። ከ12 ዓመታት በላይ የዘለቀ ግጭት አለ። በዚህም ግጭት የተነሳ ማሊ በተለይ ታሩግ የሚባሉ ፎርሶች አሉ እንደምታውቁት የታሩግ አማጽያንስ አሉበት ተብሎ የሚባሉ ቦታዎች በጣም ብዙዎቹ ዶሚኔት የደረጉት በእነዚህ አማጽ ነው ተብሎ ስለሚጠበቅ ለቱሪስቶች በጣም አደገኛ ነው፣ እንዳትሄዱ ብለው ቱሪስቶችን ሊስት ካወጡባቸው ሀገሮች መካከል አንዷ ማሊ ናት። ሌላኛዋ ሄይቲ ናት። ሄይቲ በዚህ ሊስት ውስጥ ተካታለች። በተለይ ሄይቲ እንደምናውቀው ከ2021 ጀምሮ ገቨርንመንት ዲስፈንክሽን ያለበት ሀገር ናት። መንግስት እንደ መንግስት መቆም ያልቻለባት ሀገር ናት በሚል በሊስት ላይ አውጥተዋል። ስለዚህ በጣም ብዙ ዋይድ ስፕሪድ የሆኑ ኬኦስ ተፈጥሯል። እሱ ብቻ አይደለም፣ ናቹራል ዲዛስተር የተፈጥሮ አደጋ መሬት መናወጥ ሃሪኬን እየተፈራረቀ በጣም ብዙ የደበደባት ሀገር ናት። ይቺ ሀገር ሃይቲ አሁን ባለበት የፖለቲካ ኢንስታቢሊቲ የተነሳ ቱሪስቶች መሄድ የለባቸውም ብለው ሊስ ካወጡባቸው ሀገራት መካከል እሷ ትገኛለች። ሌላኛዋ ቡርኪና ፋሶ ናት። በ2025 ቱሪስቶች እንዳትሄዱ በጣም አደገኛ ነው ለቱሪስቶች ተብለው የወጡ ሀገራት ናት። ኢትዮጵያ አለች ወይ የሚለው ነገር እያሰላሰልን ቡርኪና ከዚህ ውስጥ ደግሞ ጂኒም ወይም ደግሞ ጂኤንአይኤም የሚባልና የአይኤስጂኤስ የሚባሉ አርምድ ግሩፖች አሉ። እንደሚታወቀው እነዚህ ታጣቂ ቡድኖች እርስ በርስ የሚያደርጓቸው ትግሎች ከ2021 በኋላ እንደሚታወቀው ከ2 ሚሊየን በላይ ሰዎችን ለብዙ ዲስረፕሽን መፈነቃቀል፣ እንደገናም ደግሞ ለሞትና ለብዙ አደጋ ውስጥ ፈጽሟል የተባለ አደገኛ ዴንጀር ዞን የሚባሉ ግሬተር ዴንጀር ዞንስ የሚባሉ ሀገራት ካሉባቸው መካከል አንዷ ቡርኪና ፋሶ አድርገው አውጥተውታል። ስለዚህ ለዜጎቻቸው ወደዛ እንዳትሄዱ ብለው አደገኛ ካሏቸው ሀገሮች መካከል እሷ ትገኛለች። ሌላኛዋ ሊባኖስ ናት። ሊባኖስንም በዚህ ሊስት ውስጥ ከተዋታል። ለቱሪስቶች በጣም አደገኛ ናት ብለው ማለት ነው። አሁን በሊባኖስ በእስራኤልና በሊባኖስ መካከል ያለው ጦርነት ሊባኖስን እንደሚታወቀው የሄዝቦላ መናኸሪያ ወይም ማዕከል ስለሆነች ያንን በተመለከተ ደግሞ በእስራኤል ውስጥ ያለ ጦርነትን ለማቋቋም በሚል ሊባኖስ ውስጥ ሄደች ያለችበት መንገድ ለቱሪስቶች በጣም አደገኛ በሚል ሊሱስ ውስጥ እንድትገባ አድርጓታል። እንደሚታወቀው ከ60 ሺህ ሰዎች በላይ ዲስፕለስ ሊሆነዋል፣ ቦታቸውን ለቀው ወጥተዋል። ከአንድ ነጥብ አራት ሚሊየን በላይ የሆኑ ሰዎች እንደገና በዚሁም በሰሜኑ የሀገራቸው ክፍል አካባቢ ላይ ያሉ ቦታዎች ላይ በደቡብም ጭምር ለብዙ መጉላላትና ስደት የተዳረጉባት ሀገር ሆናለች ማለት ነው። ስለዚህ በዚህም የተነሳ ሊባኖስ በዓለማችን ቱሪስቶች ከሄዳችሁ ለሞትና ለአደጋ የምትጋለጡበት ነው፣ እንዳትሄዱ በሚል ሊስት አውጥተዋል። 25 ለሌላኛዋ ሱዳንና ደቡብ ሱዳን ደቡብ ሱዳንም እንደዚሁ አሁን ባለበት ሁኔታ ላይ እንደሚታወቀው በሀገሪቱ መንግስትና በአማጺው ቡድን በሪክማቻርና በሀገሪቱ በሀገሪቱን እየመራው ባለው ፖለቲካ መካከል ያለው መፋጠጥና ግጭት የእርስ በርስ ጦርነታቸውን አሁንም ድረስ እያመሰቃቀለባቸው ያሉ ሀገራት ናቸው። ስለዚህ ሳውት ሱዳን አሁንም ሰላም የለም። እንደሰማችሁ ሰሞኑን ራሱ በሳልቫኪርና በሪክማቻር መካከል ያለው ግጭት ተመልሶ እንደገና ተቀስቅሷል። እንደውም የሳልቫኪር ሰራዊት በላይ በአውሮፕላን እየደበደበ ያለባቸው ቦታዎችና መሰል ስፍራዎች እንደሚታወቀው ቢታወቀው እቺ ሀገር በጣም ናቹራሊ ሪቸስት የሆነች ሀገር ናት። በተፈጥሮ አደጋ በተፈጥሮ ሀብቷ ብዙ ምትታወቅና ደቡብ ሱዳን ግን ተፈጥሮ ሀብቷን እንዳትጠቀም አሁንም እየተበጠበጠች ያለች ምድር በመሆኗ ለቱሪስቶች አደገኛ ነው በሚል ቶፕ ሊስት ውስጥ ከከተቷቸው መካከል አንዱ አሁን አለች። ሶሪያም እንደዚሁ በዚህ ሊስት ውስጥ ከተዋታል። ሶሪያ እንደሚታወቀው አሁን ከስደት የተመለሱ ብዙ ሶሪያውያን እየገቡበት ያለ ነው። አላሳድ ሀገሪቱን ለቆ ወደ ሞስኮ ገብቶ እየኖረ ያለ ነው። 14 ዓመታት በላይ በአደጋ ውስጥ የኖረች ሀገር ናት እንደምታውቀው እቺ ሀገር ሀገር ማለት ነው። ከ13 ነጥብ 8 ሚሊዮን በላይ ሶሪያውያን ተሰደው እዚህ ኢትዮጵያ ውስጥ ሁሉ ሳይቀር አብረው የሚኖሩባት እዚህ በጣም ብዙ ሰው ዲስፕሌስ ሊሆንባት ሀገር ናት። አሁን ባለበት ሁኔታ ተረጋግታለች ብላችሁ እንዳትመለሱ በሚል እየተናገሩ ይገኛሉ። ሶሪያ አሁንም ለቱሪስቶች በጣም አደገኛ የሆነች ሀገር ናት በሚል ሊስት ውስጥ ከትተዋታል። ኢትዮጵያ ያለችበት ወይ እዚህ ሊስት ውስጥ እናያለን። ሌላኛዋ በዚህ ሊስት ውስጥ የከተቷት ማያንማር ነው። ማያንማር እንደምታውቁት አሁን ከሰሞኑ በጣም አደገኛ የመሬት መናወጥ ከተማ ወድማ እንዲህ ወድማ አለ እስክትሉ ድረስ የተመታች ናት። ፍርክስክሱ አወጥቷል። በሀገሪቱ ውስጥ ሚሊተሪ ጁንታው የሚመራው ነው። በጣም አደገኛ አደገኛ ወንበዴ ወንበዴ ዘራፊዎችና ገዳዮች መርሰነሪስ ያሉባት ሀገር ናት። በጣም ብዙ ኢትዮጵያውያን በማያንማር ምን ያህል እየተሰቃዩ እየተገደሉ እንዳሉ ታውቃላችሁ። ብዙዎቹ በብዙ መልኩ የሚታወቁ ስደት ያሉባት ሀገር ናት ማያንማር። ብዙ ሰዎች ታይላንድን ስለሚወዱ ይሄዳሉ። ለብልግናም፣ ለምናምንም፣ ለቱሪስትም፣ ለህክምናም ታይላንድ ይሄዳሉ። ከታይላንድ ግን ማያንማር ደግሞ የሚወሰድበት መንገድ አለ። ያም መንገድ የብዙ ሰዎችን ህይወትና ነፍስ የያዘባት ናት። በዚህም የተነሳ አሁን ባለው ሁኔታ ከ3 ሚሊዮን ሰዎች በላይ ዲስፕለስ እንዲሆኑበት የመሬት መናወጥ ተከስቶ ምን ያህል ዋጋ እንደተከፍለች ይታወቃል። አሁን ማያንማር አሁን ባለችበት ሁኔታ ዲቫስቴትድ ሆናለች። ብቻ ማረለም የሰው ትራፊኪንግ አደጋ ያለባትና ስለዚህ ለቱሪስቶች አንመክርም እንዳትሄዱ ብለው ሚያንማርን በሊስት ከተዋታል። ሌላኛው ሀገር ሱዳንና ሱዳን፣ እንደምታውቁት በሁለቱ የፖለቲካ አንጃዎች መካከል ያለው ግጭት ቤተ መንግስቱን ወስዳለሁ፣ አትወስድም የሚለው ፍልሚያ ኤስኤኤፍ የሚባለው ወይም ደግሞ የሱዳን አርምድ ግሩፕ የሚባለው እና ሌላው ደግሞ አር ኤስ ኤፍ የሚባለው ራፒድ ሰፖርት ፎርስ የሚባለው ሁለቱ ቡድኖች የሚያደርጉት ውጊያ ሱዳንን ምስቅልቅሏን አውጥቷታል። በከባድ ሁኔታ ለአደጋ ዳርጓታል። ሱዳን እንዳትሄዱ ለቱሪስቶች አደገኛ ናት ሴክሹዋል ቫዮለንስ አለ ቻይልድ ሶልጀርስ ይመረጣሉ አሁንም ድረስ ብዙ ሲቪሊያንስ ይገደላሉ ሄልዝኬር የለም ሰርቪሶች ተቋርጠዋል ብዙ መከራ ውስጥ ያለች ለቱሪስቶች አደገኛ ሀገር ናት ብለው ስሟን አጥፍተዋታል በቶፕ 20 ለቱሪስቶች አደገኛ ከተባሉ ሀገራት ቶፕ ሊስት ላይ ሱዳንን ከትተዋታል ኢትዮጵያስ ቢባል በቶፕ 20 ሊስት ውስጥ ኢትዮጵያን አልከትቷትም እሱ ብቻ አይደለም ለቱሪስት አደገኛ ሀገር ካልተባሉት ሀገራት መካከል አንዷ ሆና ኢትዮጵያን አስቀምጠዋታል ይሄን ያረጉበት ዋነኛው ምክንያት ኢትዮጵያ ውስጥ ቱሪስቶች ገብተውም ቢሆን እርስ በርስ የተገዳደሉም ቢሆን ቱሪስቶች የማይገደሉባት የማይሰቃዩባት ቱሪስቶች አደጋ ያልሆነች ሀገር በማለት በእርግጥ በአደጋ ውስጥ የሌሉ ሀገራት በሚል ውስጥ አልከተቱም ነገር ግን አደጋ ውስጥ ያሉ እንዳትሄዱ ካልተባሉ ሀገራቶች መካከል አንዷ ሆና ከተባሉት መካከል አንዷ ሆና ኢትዮጵያ አልተካተተችም ማለት ነው ይህንን ልንገራችሁ ብየን ስለሚጠበቅ ነው። ሙሉም ገብታችሁ ሊስቶችን ማየት ይችላላችሁ። ቶፕ 20 ሊስት ውስጥ ከሌለ ሴፍ ነገሩ አንሴፍ መሆኑ ብዙም አይደለም በሚል ሊስት ውስጥ አስቀምጠዋል ማለት ነው። ዞሮ ዞሮ ግን እንጠብቅ ነበረ። አሁን ባለው የኢትዮጵያ አርምድ ግሩፕ ጦርነቶች አሉ። ኢትዮጵያ መስቀልቅሏ እንደ ወጣ የተደርጋ በአለም ኢሜጅ ላይ የተሰራችናት መረጃዎችን በአጭሩ ላካፍላችሁ ብዬ ነው። ውድ የሣድስ ቤተሰቦች በጣም ወዳችኋለሁ፣ አብዝቼ ያከብራችኋለሁ። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ቀጣይ ፕሮግራሞቻችን ቆንጆ ናቸው፣ ተከታተሉ። እውቀት ታላቁ እግዚአብሔርን ታከብራለች።